የባሪያውን መልክ ይዞ ነው የተገለጠው። የኋላ መጣቱ ግን እንዲህ አይደለም፣ በልዕልና ነው የሚመጣው። ያ ማለት ምንድን ነው? በግርማ መንግስት በብርሃነ መለኮት ይመጣል ማለት ነው። ዘመኑ ዘመነ ዮሐንስ ነው ወንጌላዊው። ወቅቱ ወይም ወርሁ ደግሞ ወርሃ መጋቢት ነው። ዕለቱ ደግሞ ዕለተ እሁድ ነው ተብሎ ተቀምጧል። ሰዓቱ መንፈቀ ሌሊት ተብሎ ማለት ነው። የመጀመሪያው ምጽአቱ እንዲያውም ፍቅሩን የገለጠበትና ሀጣንን የሰበሰበበት ምጽአት ነው። ኃይለኛውን ለማሰር እሱ ደካማው ነው መጣ። ምክንያቱም ማሸነፉ የሚደንቀው እንደዚያ ሲሆን ስለሆነ በትሁት ትሁት ሆኖ ነው የተገለጠው፣ በትሁት ስጋ ማለት ነው። የባሪያውን መልክ ይዞ ነው የተገለጠው። የኋላ መጣቱ ግን እንዲህ አይደለም፣ በልዕልና ነው የመጣው። ያ ማለት ምንድን ነው? በግርማ መንግስት በብርሃነ መለኮት ይመጣል ማለት ነው። ሲመጣ እኮ ማምላክ ድንግል ማርያም ብቻ ተሰማው የነበረ ቅዳሴ ነው የነበረ፣ አይደል በማህፀነ ማርያም፣ በነገረ ማርያም። በኋላም አረጋዊ መንፈሳዊም እንደገለጸው ድንግል አጽንነት ሪሳ መንገለ ከርሳ ነው ከመተስማዕ ቃለ መላእክት፣ የመላእክትን ቅዳሴ ለመስማት አንገቷን ወደ ሆዷ ዘንበል ታደርግ ነበር ይላል። እሷ ብቻ የምትሰማው ቅዳሴ ነው የነበረ። ኋላ ሲመጣ ግን አለም ሁሉ የሚሰማው የምስጋና ጎርፍ እየጎረፈለት ነው የሚመጣው። አለም ሁሉ የሚሰማው ማለት ኃጥአንም ጻድቃንም አጋንንትም ሳይቀር ሁሉም በዚህ ልዩ ነው ማለት ነው። ዮሐንስን በራእዩ ምዕራፍ 14 ላይ ነው የሚገልጸው ቅዳሴ እንደሚቀርብለት ውዳሴ እንደሚቀርብለት የዘንባባ ዝንጣፊ ተይዞ እየተዘመረለት እንደሚመጣ ነው የሚናገሩ። አሚሃ ይሬ ወለ ወግቡን፣ ያዩት ሰዎች የወጉት ሰዎች ያዩታል፣ እናም ያምኑበታል። አይሁድ ሳይቀር ያምኑበታል። ያን ጊዜ እምነታቸው ምንም እንኳን የሚረባ የማይጠቅም ባይሆን አምኖበት ተሳስተን ኖሯለካ ይቅርበልን የሚሉበት ዘመን ነው። በዚህ ምድር ላይ በመጣበት ጊዜ ግን ይቅርበልን አላሉትም። የሰው ልጆችን ኃጢአት የሚያስተሰር የላቸው እያሉ ያፌዙበት ነበር። ያ ይቀየራል። ስለዚህ የኋላ ምጽአቱ ሁሉን አስተካክሎ አምላክነቱን የሚገልጥ ነው ማለት ነው። የትንሣኤ አሁን የሰው ልደት በትንሹ ሶስት ጊዜ ነው የመቃብር ከማህፀን የምንወለደው ልደት አለ። ከዚያ ደግሞ በአርባ ቀን እና በሰማኒያ ቀን የምንወለደው መንፈሳዊ ልደት ደግሞ አለ። ሌላ የምንጠብቀው አንድ ልደት አለ። ሶስት ልደታት ስለሆነ ያሉን እሱም ልደተ ሙታንን መቃብር ነው። የሙታን ከመቃብር መወለድ የምንጠብቀው ነው። ወደፊት ስንወለድ ግን አሁን ባለንበት ሁኔታ አይደለም። ሴቶቹ በ አስራ አምስት አመት ወንዶቹ ደግሞ በሰላሳ ዓመት ጎልማሳነትና ቁንጅና እንዲወለዱ ነው የእግዚአብሔር ፈቃድ። ምክንያቱም ጥንተ ተፈጥሯችን የሚያሳየን እሱን ስለሆነ ማለት ነው ትንሳኤውም የሚደረግ የእያንዳንዱ ሰው የራስ ቅሉ ካረፈበት ስፍራ ላይ ነው። የራስ ቅላችን የሚያርፍበት ስፍራ አለ። እዚያ ላይ አይጽምቱ ሊስበት ሀባሃል ወሬስ ህይት ጋባ ሁሉ መለያ ላይ ነው ሰውነት ሁሉ ከዛ ይከማቻል ይላል። ይሄ ምስጢር ስላለው ነው የቤተ ክርስቲያን ራስ ክርስቶስ ነው እና ቤተ ክርስቲያን አካል ብልት ነች። ይህትም ተበታትና ትኖራለች። ወንዘ ዝሩት ማይከለ አድባር በቆላ ተገዳም ተካቢያ ትከውን አተቅርስ ፎራ ነው በቆላም በደጋም ብትዘራ ብትበተን በተራራም በሜዳም በኋላ ግን ተሰብስባ እንደ ዳቦ ትሆናለች እንዲሉ እንዲሉ ቤተክርስቲያንም ራሷ ክርስቶስ ወዳለበት ነው የምትሰበሰበው በኋላ ሁላችን እሱን ማዕከል አድርገን ነው የምንሰበሰበው በኋላ። ከዚህ የተነሳ ከአቤል ጀምሮ መቃብር ያወጣቸው መሬት የከደናቸው ሁሉ የሚበሰብስ ሰውነታቸውን ትተው የማይበሰብስ ሰውነት ይዘው ይነሳሉ ማለት ነው ወልድ ከአብ ከመንፈስ ቅዱስ ተለይቶ የመጣበት ጊዜ የለም በመጀመሪያ መጽአቱም እኮ ስናይ ተለይቶ አይደለም የመጣው ተለይቶ ቃል ስጋ ሆነ እንላለን እንጂ ተለይቶ መጣ ግን አንለም ምክንያቱም የነገራት መልአክ ራሱ ያረጋግጠላት ይህን መንፈሰ እግዚአብሔር ቅዱስ ይመጸላል ያስቀደመው እንደውም እሱን ነው ኃይለ ልዑል ሴል ለኪ ዘኔ ተወለድ ምን ነኪ ቅዱስ የእግዚአብሔር መንፈስ ወዳንቺ ይመጣል የልዑል ኃይልም ደግሞ ይቀረድሻል ኃይለ ልዑል ብሎ እግዚአብሔር አብን ደግሞ መንፈስ ቅዱስ ብሎ ደግሞ መንፈስ ቅዱስን መንፈስ እግዚአብሔር ብሎ ዘይትወለድ እምኔኪ ብሎ ደግሞ እግዚአብሔር ወልድን ደግሞ ይነግራታል። ስለዚህ የሶስቱም ማደሪያ ሆነች፣ ሶስቱም ወደ እሷ መጥተዋል ማለት ነው። እርግጥ ነው ተለይቶ ሰው የሆነው ግን አምላክ ወልደ አምላክ ኢየሱስ ክርስቶስ ብቻ ነው ማለት ነው። የሰውነት ስም የወጣለት የሰውነት አካል የሰውነት ባህርይ የተገኘበት እሱ ብቻ ነው። እንደዚሁም ሁሉ በኋላ ምጽአቱም ምናልባት አሁን በቤተ ክርስቲያናችን ስንናገር እሱም ራሱ ሲናገር እመጽካይ ካይ ወይ ነሳ አክሙ ነው ያለው። ዳግመኛ መጥቼ ወስዳችኋለሁ ወዳለሁበት ብሎ ቃል የገባለን እሱ ቃል በቃል የሰማ ነው። ግን ምን ለማለት ነው? ይሄ አንደኛ በሚገለጥ አካል በሚታይ አካል ያለ እሱ ብቻ ነው። አሁን አብን በምን አካል እንወስነዋለን? መንፈስ ቅዱስንስ በምን አካል እንወስነው እንችላለን? በሚታይ ደረት በሚታይ ያካል ጠባብነቱን ሳይለቅ የሰፋ የመላ ውስንነቱን ሳይለቅ ዓለምን የከደነ እሱ ብቻ ነው። ስለዚህ ለእሱ ታይቶ መፍረድን፣ ታይቶ መገለጥን፣ ተገልጦ መፍረድን፣ ተገልጦ ስራ መስራትን ለወልድ ብቻ ሰጥቶ መናገር እየተለመደ ስለሆነ ነው። ሁለተኛ ደግሞ ይችን ቤተ ክርስቲያን በደሞ የመሰረተ ያጸና እሱ ነው። በኋላም ደግሞ መንግስተ ሰማያት እንደሚሰጣትም ቃል የገባላትም እሱ ነው። ስለዚህ ለሱ ሰተን መናገር እንገደዳለን ማለት ነው። ቃል ዘባሕቲቱ አደም የብቻው ቃል እንለዋለንና የአብም የመንፈስ ቅዱስም ቃል እሱ ስለሆነ ነውና፣ ሁሩ የሚለው ቃልም የሚነገረው መልእክቱ የሚተላለፈው በእሱ ቃልነት ስለሆነ ለሱ ብቻ ሰተን እንናገራለን እንጂ ከአብ ከመንፈስ ቅዱስ ተለይቶ ስራ የሚሰራበት ጊዜ የለውም። የምጽአት ምልክቶች ምን ምን ናቸው? ረሃብ ቸነፈር፣ ጦርነት በያገሩ ሁሉ፣ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳሳሉ ይላል። እነዚህ ነገሮች መጀመሪያ ላይ የመከራው መግቢያ ሆነው የተቀመጡ ምልክቶች ናቸው። ከሁሉም ነገር በላይ ግን እኔ አሁን እንደ ትልቅ ምልክት መወስደው ነቢዩ ዳንኤልም የተናገረው ጌታችንም በማቴዎስ 24 ላይ የጠቀሰው ታላቁ ምልክት እሱ ነው። የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ ስታዩ ነው የሚለው። ያን ጊዜ አንባቢ ያስተውልላል። እና አሁን የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ የምናይበት ጊዜ አለ። ምክንያቱም በእኛይቱ ቤተ ክርስቲያን በተቀደሰችው አውደ ምረት፣ ጴጥሮስ ጳውሎስ በሰበኩባት አውደ ምረት ላይ የኑፋቄ ትምህርት የሚያስተምሩ አሉ፣ የሚታዩ ማለት ነው በሃይማኖት ሰበብ ነው። አሁን አብዛኞቹ ዝርፊያዎች የሚካሄዱት በሃይማኖት ሰበብ ነው። ይህንን የሚያደርጉ ሰዎች አሉ። በልዩ ልዩ መንገድ በማታለል ማለት ነው። በብህትውና ሰበብ ሊሆን ይችላል። አለበለዚያ ደግሞ ተሹመው የተሾሙበትን ኃላፊነት በአግባቡ ባለመውጣት ሊሆን ይችላል። እና አብዛኞቹ መገናኛዎች እንኳን የህዝብ መገናኛ ዘዴዎች እንኳን በራሱ ስለ ቤተ ክርስቲያኒቱ እንዲያወሩ የሚገደዱበት ጊዜ በጣም አለ። ምክንያቱም ዓይኑን ያፈጠጠ የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ ስለሚታይ ማለት ነው። ዓለም አፈራል። ጉቦኝነቱ፣ ዘረኝነቱ እንዲህ እንዲህ አይነት ነገሮች፣ እነዚህ የጥፋት ርኩሰት የሚባሉት የዚህ ዘመን ምልክቶች ለጌታ መምጣት ፊት አውራሪዎች ሆነው እንዲቀመጡ ግድ ነው። ይህ ሊሆን ግድ ነው ነው የሚለው ራሱ። በተለይ አሁን ጌታችን ከሰጣቸው ምልክቶች እኔ በጣም የሚገርመኝ በለስ አይምሮ አምሳሌ ከበለስ ተማሩ ነው። ቅጠሉ አይለመለመ እንደሆነ ጫፎቿም ያቆጠቆጡ እንደሆነ ይላል። የሚገርም ነው በእውነት። የበለስ ጫፎች አቆጥቁጠዋል አሁን ሲታይ። በለስ የኃጢአትም ምሳሌ ነው። እዚህ በማቴዎስ ምዕራፍ 21 ቁጥር 18 ላይ ያለችው አሁን በለስ ስንተረጉም ኃጢአት ናት ብሎ ነው ዮሐንስ አፈወርቅ የተረጎማት። ምንም እንኳን የኃጢአት ፋሽን ባይኖረውም እንደ ፋሽን ተመሳሳይ ፆታን ማጋባት ጀምራለች አለማችን በይፋ ማለት ነው፣ በአደባባይ ለዚያውም ሳታፍር ኖሯን ገመኗን ዳር አደባባይ አውጥታ እዩልኝ እወቁልኝ ያለችበት ዘመን። ይሄ በለስ መለምለሟ ነው የሚያሳየው። እንደውም ቀጠሏ ሰፍቶ ሁሉንም ያስጎመጅና መሬትን የቀደነ ሆኖ ደግሞ ስንመለከተው በጣም የሚገርም ምልክት ነው የምንመለከተው። አሁን ዓለም ለዳቦ አይደለም እየተሰለፈ ያለው ለኃጢአት ነው እየተሰለፈ ያለው። እየጮኸም ያለው እንደዚያ ነው ለኃጢአት ነው እየጮኸ ያለው። እነዚህ እነዚህ ምልክቶች የሚያሳዩት የዘመኑን መቃረብ ነው። ያው ለኃጢአት ዕድገት የለውም ቁልቁል መውረድ ነው። ለዚህ ነው ወደኋላ ቁልቁል ተመልሰን ወደታች ወደኋላ ተመልሰን ሰዶም እና ገሞራን ደረስንባቸው። ዞሮ ዞሮ ሊያጋጥመን የሚችል እነሱ ያገኘ ጥፋት ነው የሚሆነው። ልትጠፋ ስትል እያለቀች ስትሄድ ነው ዓለም አሁን ዓለም አልካለች እያለቀች ስትሄድ እዚህ ደረጃ ደረሰች። መቼስ አንድን ነገር እያነሳሽ ስለዚህ ስሩ ላይ ደርሹ እና አሁን እስሩ ላይ ደርሰናል። ከነገሩ ስር ላይ ማለት ነው። ያ ማለት ሰዶም እና ገሞራ እናገኝናቸው ከታች ነው ማለት ነው። ለመጀመሪያ መጽሐቱ ፊት አውራሪ ያለው ለኋለኛ መጽሐቱም ፊት አውራሪ ያስፈልገዋል። ንጉስ ነው እና አዋጅ ነጋሪ ያስፈልገዋል። የዳዊት መንግስት እኮ የክርስቶስ መንግስት ምሳሌ ስለሆነች ነው መጀመሪያ ፊት አውራሪ ሆኖ ለአርባ ዓመታት ሳኦል የነገሰው መንገድ ጠራጊ ነው። እንዴት የዳዊትን መንግስት ያህል የክርስቶስ መንግስት ምሳሌ ሆነች። ክርስቶስ እኮ በመንበረ ዳዊት ትጸን መንግስቱ ነው። ምናል በዳዊት መንግስት ላይ ይነግሳል እና የዳዊት ዙፋን ናት የክርስቶስ ዙፋን ናት ያች ዙፋን፣ እሷን ዙፋን እንዴት ያለ ፊት አውራሪ ያለ መንገድ ጠራይ ያስቀምጣታልና ሳውልን አስቀድሞ ላከ። በኋለኛ በኋለኛም ምጻቱ በማለትም ቀጥሎ ለምንጠብቀው ምጻት ተቀዳሚ ለሆነው የዘመነ ስጋዊ ምጻቱ ማለት ነው። ለእሱ ምጻቱ ደግሞ ፊት አውራሪ ዮሐንስ ምጥምቅ ልኳል። እውነት ነው። መንገድ ጠርጓል። ዮሐንስና ኤልያስ ደግሞ ተመሳሳዮች ናቸው። ሁሉም በረሃኞች ናቸው። ሁሉም ደግሞ መናናያን ዓለም ናቸው። ሁለቱንም ደግሞ እግዚአብሔር እየመገብ ያሳድጋቸው ናቸው። ኤልያስን በቁራ እየላከ ምግብ አሳድጎታል። ዮሐንስን ደግሞ ቶራ እያሳለፍ አሳድጎታል። ተመሳሳይ ህይወት ነው ያላቸው ገዳማዊ ህይወታቸው ስንመለከት ለዚያውም ደግሞ ተግሳጻቸው በራሱ ንጉስ፣ ንግስት ሳይፈሩ ሳያፍሩ የሚገሰጹ ናቸው። ዮሐንስ እና ሄሮዲያደን ኤልያስ ደግሞ ከአብና ኤልሳቤል ተመሳሳይ ይወጣላቸው። ስራቸውም ደግሞ ተመሳሳይ ነው። ዮሐንስ የመጀመሪያውን መንገድ ጠረገለት፣ አስተካከለለት። ኤልያስ ደግሞ የኋላውን ሊያስተካክል ይመጣ ዘንድ ግዴታ ነው እና መንፈቅ ተቀድሞ መቶ ይሰብካል። ጦርነት አለ። ያን ጊዜ አርማጌዶን ተብሎ በዮሐንስ ራእይ ላይ የተገለጸው በ16ኛው ምዕራፍ ላይ ዮሐንስ ሲገልጸው የመጨረሻው ጦርነት ይለዋል። ይሄ ቤተክርስቲያን የመጨረሻ የምታካሄደው ጦርነት ነው። በዚያ ወቅት ዮሐንስ ነው፣ ማን ነው? ኤልያስ ነው ፊታውራሪ ሆኖ ጦሩን እየመራ የሚሄደው ምክንያቱም በዚያ ወቅት ቅዱስ ዮሐንስን በራእዩ እንደሚገልጸው የአውሬውን ምስሉንና ስሙን በግንባራቸው በእጃቸው ጽፈው ይዙታል ነው የሚለው። ይሄ ምልክት አሁንም እየታየ ያለ ምልክት ነው የአውሬው ምልክት። በዓለማችን ላይ እየታዩ ያሉ ብዙ ምልክቶች አሉ። ሰው ሳያውቀው ዝም ብሎ እንደ ፋሽን የሚጠቀማቸው ግን የአውሬው ምልክቶች ይሆኑ ማለት ነው። እንደውም እነዚያን ያላረገ ከገበያ ሁሉ የሚከለከልበት ጊዜ አለ ይላል። አሁን ዓለም አንድ መንደር ስለሆነች በገበያ መከላከል ጀምራለች። ገሌ እንዳትገዙት፣ ለገሌ እንዳትሸጡለት ማለት ጀምራለች። ይሄ ይቀጥላል፣ ወደፊት እያደገ ይመጣና የአውሬውን ምስል ያላደረጉት ያልጻፉ፣ በግንባራቸው ላይ ገበያ ውስጥ አይገቡም። እነዚህ ደግሞ ዮሐንስ በራዩ ምዕራፍ 14 ላይ እንደሚገልጸው የአብ የወልድ የመንፈስ ቅዱስ ስም በግንባራቸው ላይ የተጻፈባቸው ምህመና ነው። ከነዚህ ጋር ጦርነት አለ። ይሄ ነው አርማጌዶን የሚባለው። መጨረሻ ላይ ግን እግዚአብሔር ድብቅ ሰራዊት አለው፣ እስካሁን ያለወጣው ይሄ ጎግ ማጎግ የሚባል ማለት ነው። እስክንድር የሚባለው ንጉስ በጥበብ ዘግቶ ያስቀምጣቸው ናቸው። ቁም ነገሩ ግን ጥበብ እግዚአብሔር ነው። በኋላ ዓለምን ሊደመስስ የሚመጣ ሰራዊት ነው። አሁን ቢመጣ እንችለው ጊዜውን ጠብቆ ግን ያስቀምጠው ሰራዊት ያንን ይለቅና አለም በጦርነት እንድታልቅ ይደረጋል። ከዚያ በኋላ ህይወት ያለው ፍጥረት በምድር ላይ ይኖር። ከዚያ ቀጥሎ ሊሆን የሚችለው ነፋሳት መጥተው ምድርን ይራምሟታል። እንደ ብራና ነው የሚለው ይዳምጧታል። እና ሁሉም ይስተካከላል። ቦታ ስተነፍስ ምድር ሰባት ይለጣጥ ሰባት ቀን ፍጹም ረፍት ጸጥታ ታደርጋለች። ከዚያ በኋላ ነው እንግዲህ የጌታ መምጣት የሚጠበቀው ማለት ነው። ኤልያስ አሁን መጥቷል የሚለው እንኳን አያሳምን። ምንም አይነት እንትን የለውም፣ ምልክት የለውም። አሁን ምክንያቱም አንደኛ ያለ ነው የምጣር መጀመሪያው ላይ ነው እንጂ ወደ ምጡ ገና አልገባንም እና የሚቀረን አንድ ደረጃ አለ ማለት ነው። ሁለተኛ ደግሞ አሁንም ይመጣል ተብሎ የተነገረለት ይሄ ኤልያስ ከሀሳዊ መስኪ ጋር ሀሳዊ መሲህም ገና ነው። ሀሳዊ መሲህ እኮ ማለት በቀኝ እጁ ፀሐይን በግራ እጁ ጨረቃን ይዞ በምትሃት ማለት ነው የያዘ መስሎ ዓለምን ድብልቅልቋን የሚያወጣ ሰራዊት ያለው ነው። እና ገና ከሀሳዊ መሲህ አስቀድሞ የመጣ ኤልያስ ኤልያስ ሊሆን አይችልም። ከቻሉ ሀሳዊ መሲህንም እዚያው እንደጀመሩ መፍጠር ነው የሚሻላቸው ነገር። እሱን ካደረጉ ነው እንግዲህ ወይ ምናልባት ትንሽ መምሰል እንኳን የሚችሉት ነው። ባይችል አዋልድ መጽሐፍት ላይ እውነት ነው። በተለይም አቡሻህሩ ለይቶ ለይቶ ያስቀምጠዋል። እንዴት ከተባለ ዘመኑ ዘመነ ዮሐንስ ነው ወንጌላዊው። ወቅቱ ወይም ወርሁ ደግሞ ወርሃ መጋቢት ነው። እለቱ ደግሞ እለተ እሑድ ነው ተብሎ ተቀምጧል። ሰዓቱ መንፈቀ ሌሊት ተብሎ ማለት ነው። ይሄ ግን ብዙ ዘመነ ዮሐንስ እያለ ብዙ እለተ እሑድ እያለ ብዙ ደግሞ ወርሃ መጋቢት እያለ መቼ እንደሆነ በእርግጠኝነት መናገር አለመቻል አለማወቅ ነው። የቅዱስ ወንጌልን ቃል እዚህ ላይ ልንጠቀምበት እንችላለን። አልቦዛ ያምራ የሚለው ይህችን ቀን የሚያውቃት የለም የሚለው በዚህ ይታወቃል ማለት ነው፣ በዚህ ይተረጎማል። እና እዚያ ላይ የተጠቀሱ ቀኖቹ እለቶቹ ናቸው እንጂ የትኛው መጋቢት የትኛው እሁድ እንደሆነ ግን የሚታወቅ ነገር የለም ተለክቶ ከዚህ አያልፍም ተብሎ የተቀመጠ ነገር ስለሌለ ማለት ነው። ዓመቱም እኮ ስምንት ሺህ ተብሎ ተቀምጠዋል። ስምንት ሺህ ዓመት ሲፈጸም ጌታ የዚህን ዓለም ጉዳይ ያጠቃልላል ይጨርስና መንግስተ ሰማያትን ይተካል ተብሎ ነው የተቀመጠው። ይሄን በምስጢር ነው አሁን ሊቃውንቱ። የስምንቱ ብሔረ ወሪት የኦሪት መደበኛ የህግ መጽሐፍት ስምንት ነበሩ፣ እስከ ሩት ድረስ ያሉት ማለት ነው ከዘፍጥረት የነሱ ምግብና የነሱ የመግቦት ዘመን የሹመት ዘመን ማለት ነው ሲያበቃ ህገ ወንጌልን የሹመት ህገ ወንጌል ደግሞ የመንግስተ ሰማያት ምሳሌ ናት። ራሷ መንግስተ ሰማያት ተብላ ነው የምትተረጎመው። እና ስምንቱ ብሔረ ወሬት ሲያበቃ ሲያበቁ ወንጌልን መሾሙ ስምንት ሺህ ዓመታት ሲያልቁም የዓለምን የዚህን ዓለም ነገር ጨርሶ መንግስተ ሰማያትን አምጥቶ ይተካልናል ነው ምክንያቱም በስምንቱ ብሔረሪት ላይ ወንጌል እንተክቶልናልና ፍጹም አድርጎታል። ህጉ ፍጹም የሆኑ ወንጌል ስትመጣ ነው። ይህም ዓለም ፍጹም የሆኑ መንግስተ ሰማያት ስትመጣ ነው። ይህ ዓለም ምንም እንትን የለውም፣ ፍጹም አይደለም። መንግስተ ሰማያት ስትመጣ ግን ፍጹም ይሆናል ሁሉም ነገር ማለት ነው። ሁለተኛው የሰው ልጅ ራሱ ሲፈጠር ሊቃውንቱ እንደሚያስተምሩት የስምንተኛው ማዕርግ ላይ ነው የነበረው እና ወደ ዘጠነኛው ተሻግሮ ቢሆን ኖሮ ስህተትን ባላገኘው ነበር ይላሉ። ምክንያቱም ከዛ በኋላ ወደ ነጽሮት ገብቷል። ነጽሮተ ስሉስ ቅዱስ ከወይነ እሳት ይገባል እና ከዚያ በኋላ ባልተገኘም ነበር። ወደ ስህተት የወደቀው እዚያች ማዕርግ ላይ እያለ ነው የወረደው ማለት ነው። አሁንም እንደገና ወደ ቀደመ ክብሩ ወደ ቀደመ አነዋወሩ የሚመለሰው ስምንት ሺህ ዓመታት ካለቁ በኋላ ነው ብለውም አስተምረውናል። ስለዚህ ወቅቱም ራሱ ተለክቶ ተቀምጧል። ተለክቶ የተቀመጠበት ግን ከምስጢር ጋር በእንደዚህ አይነት መልኩ ስለተገናኘ ነው እንጂ የሚታወቅ ተወስኖ ተለክቶ የተቀመጠ ስለሆነ ግን አይደለም። ለዛትእያምራ ለዛ ሰዓት አልቦዛ ያምራ ለዛቲ ሰዓት ይወልድ ነው የሚለው ልጅም ቢሆን ማን ነው፣ መላእክትም ቢሆኑ የሰማይ መላእክትም ቢሆኑ አያውቋትም ተብሎ ተጽፏል። እውነት ነው፣ የሚያውቃት የለም። ይሄ ማለት አንደኛው ይህችን ቀን ልጅም ቢሆን አያውቃትም የሚለው አዳምን ነው ብለው ነው የሚተረጉሙት ሊቃውንቱ። አዳምን ራሱን ነው ልጅ የተባለ እሱ ነው በምን ይታወቃል ከተባለ ቀጥሎ መላእክት በማለቱ ቀጥሎ ሰውን አልጠራም መላእክት ነው የሚለው ቀጥሎ ስለዚህ ቀጥሎ መላእክትን ከጠራ አዳሚ አውቃት በማለት ነው ለምን አልተጠራም ስለዚህ ልጅ ያለው ወይም ወልድ ብሎ የጠራው አዳምን ነው እናው የሊቃውንቱ ትርጉም ሁለተኛው ራሱን ወልድን ነው ክርስቶስን አላወቃትም የተባለው ለምን ከተባለ ይችን ቀን በልበ እግዚአብሔር የታወቀች ቀናት በሰው ሰውኛው ግን የምትታወቅ አይደለች። እንደ ሰውነቱ ጥንተ ተዋህዶ ቅድመ ተዋህዶ ቅድመ ተዋህዶ አላዋቂ ስጋን ነው የተዋህደ። እውቀት የነበረው ስጋ አይደለም። አላዛርን ወደ የተቀበራችሁት ብሎ የሚጠይቅ ስጋ አላዛር የተቀበረበትን እንኳን የማያውቅ ስጋን ነው የተዋህደ እና በዚህ ምድር ላይ በነበረው ሰዓት ማኑ ገሰሰ ጽንፈ ልብሴ እያለ እኮ ይጠይቅ ነው። የልብሴን ጫፍ የዳሰሰ ማን ነው? እንደ አምላክነቱ እኮ ያውቃል። ምክንያቱም በምን ይታወቃል? ቀጥሎ ምን ይላል? አእምር ከመወፅ ኃይል ምን ይሄ ነው። ከእኔ ኃይል እንደወጣ አውቃለሁና ብሎ ተመልከቱ። እዚህ ላይ ከኋላው ስራ እንደሰራ ያውቃል፣ ፈውሷታል። ነገር ግን ደግሞ ሰውነቱን ለማስረዳት ምን ይል ነበር? ምኑ ገሰሰ፣ ማን ነው ልብሴን የነካ ብሎ ጥያቄ አቅርቦ እንደነበረ ነው። ከኋላው ያያል፣ ያውቃል እንደ አምላክነቱና ከኋላው ያሉት ማንም አልነካም፣ የሁሉ ሰው እየተጨናነቀ ማንነካኝ ትላለ እንደ የሚል መልስ ነው የሰጡት። አላይዟትም፣ እሱ ግን አይቷታል፣ ያውቃትማ። ስትመጣም አመጣቷን ያውቅ ስለነበር ነው የጠየቀው። ስለዚህ ለአጽድቆ ተተስቤት ነው ሰውነቱን ለማስረዳት የተቀመጠ ኃይለ ቃል እንደሆነ ነው የሚያሳየን ነው፣ አንዱ ነገር። ሌላው ገና በአብ ልብነት ታውቃለች እንጂ በወልድ ቃልነት አለመነገሯን ለማስረዳት ነው፣ ወልድም ቢሆን አያውቃትም ተብሎ መቀመጡ፣ ሶስተኛ ትርጉሙ ይህ ነው የሚሆን ገና በአብ ልብነት ትቀምጣለች በወልድ ቃልነት ግን ትሁን ትፈጸም ተብሎ መንግስተ ሰማያት ትሰጥ ተብሎ የተቀመጠ ነገር ስለሌለ ለዚያ ነው። በነገራችን ላይ ቤተ ክርስቲያናችን ይህን ቀን የምጻት ቀን ብላ በልዩነት ታክብረው እንጂ ምጻት የጌታችን የመምጣት ነገር ሁልጊዜ ሲታሰብ ሊኖር የሚገባው ጉዳይ ነው። ለዚህ ነው ቤተ ክርስቲያን ጉልላቷን ላይ ሰባት የሰጎን እንቁላል ታስቀምጣለች። ጉልላቱ ላይ መስቀል ታስቀምጣለች። ጉልላቱን ሰፋ አድርጋ ታስቀምጣለች። ጉልላቱ እኮ የደብረ ጽዮን ምሳሌ ነው። ጌታ በዕለተ ምፅአት የሚቆምበት ተራራ ምሳሌ ነው። ከፍ ብሎ መቆሙ እኮ ምእመናን ሁሉ ያን እያዩ የጌታን የመምጣቱን ነገር እንዲያስቡ ነው። መስቀሉ ደግሞ የጌታችን ምሳሌ ነው። ሰባቱ የሰጎን እንቁላሎች ደግሞ በዮሐንስ በራእይ የተመለከታቸው ሰባቱ ከዋክብት በእጁ የተያዙለት አምላክ ይመጣል ብለን ስለምናምን፣ የጌታን የመምጣቱን ነገር ስናስብ ደግሞ ፍርዱ አይደለም፣ ኩነኔ ገሃንም አይደለም። ትዝ ሊለን የሚገባ ሴት ሙሽራ ቤቷ ውስጥ ቁጭ ብላ ተውባ መጠበቅ ነው። ይሷ ደርሻ። ሙሽራው በመጣበት ሰዓት ይመጣል ይዙ ይሄዳል። ስትጠብቀው ግን በተስፋ በጉጉት ነው የምትጠብቀውና ልክ የአንዲት አንዲት ሙሽራ ሙሽራዋን እንደምትጠብቀው አይነት ጉጉት በውስጣችን አድሮብን ልንጠብቀው የሚገባን፣ ለዚህ ዘወትር ይመጣል ብለን መጠበቅ ይኖርብናል።